ስሜ አማኑኤል አብደላ ይባላል። ወይዘሮ ጸጋ ፋንታ እባላለሁ። የወላይታ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ነኝ። መኳንንት እንድርስ እባላለሁ። ከጎፋ ዞን ነው የመጣሁት። አመሰግናለሁ። ታምራ ጨንፋ እባላለሁ። ከኮንሶ ዞን ነው የመጣሁት። የኮንሶ ዞን የሚዲያና የህዝብ ግንኙነት ዘርፍ ኃላፊ ነኝ። አመሰግናለሁ። ስሜ አይደ ፈረሽ ፈራው ይባላል። የመጣሁት ከጌዲኦ ዞን ነው። የብልጽግና ፓርቲ የሚዲያና ህዝብ ግንኙነት አመራር ነኝ። ከዚህ ስልጠና በርካታ ጥቅሞችን ነው ያገኘ ነው። የመጀመሪያው የድህረ እውነት ዘመን ፈተናዎች እና በድህረ እውነት ዘመን ደግሞ በምን አይነት መልኩ ጤናማና አግባብነት ያለው ሚዲያ ኮሚኒኬሽን በማድረግ አጠቃላይ አሰባሳቢ ገዥ ትርክቶችን በማስረጽ የኢትዮጵያን የጣፈንታ በተሻለ ደረጃ ላይ ለማድረስ ምን መስራት አለብን በሚሉ ጉዳዮች ላይ ነው ስልጠናዎችን ያገኘ ነው። በዚህ ላይ የወሰነው ትምህርት አንደኛ ሚዲያ ትርክት ለመገንባት ያለው ፋይዳ በጣም ከፍተኛ መሆኑን ነው። በተለይም የጋራ ማንነት፣ የጋራ አንድነት ለመፍጠር በህብረተሰብ ውስጥ የሚፈጠሩ በነገቲቭ ትርክቶች የሚፈጠሩ የእርስ በርስ መጠራጠሮችን በማስወገድ ሀገራዊ አንድነትን ለመገንባት ሚዲያ ያለው ፋይዳን እንድንረዳ አድርጎናል። ማለት ነው በመቀጠልም ለሀገረ መንግስት ግንባታ ሚዲያ ያለው ትርጉምና ፋይዳን ነው በዚህ ስልጠና ያገኘ ነው። ሀገረ መንግስት ለማጽናት የተቋማት ቅቡልነት በጣም ወሳኝ ነው። ለዚህ ደግሞ የመንግስት ተቋማት በዜጎች ዘንድ ቅቡልነት ያላቸው እንዲሆኑ ለማድረግ ተቋማት የሚሰሯቸው ስራዎች በህዝብ ዘንድ እንዲሰርጹ የማድረግ ስራዎችን በተለይ በሚዲያ በስፋት ክትሰራ የተቋማት ቅብልነት እንዲረጋገጥ በማድረግ ሀገረ መንግስቱን ለማጽናት ሚዲያ ያለው ትርጉም በጣም ከፍተኛ መሆኑ ነው። ሌላው በአሁኑ ሰዓት በድህረ እውነት ዘመን ከመርህና ከእውነት ከፋክት ይልቅ ስሜት ላይ የተመሰረተ አጠቃላይ ነባራዊ ሁኔታን የፈጠረ ስለሆነ ከሀሳብ ይልቅ ለስሜት ከፍተኛ ደረጃ የሚሰጥ ማህበረሰብ እየፈጠረ ከመሆኑ ጋር ተያይዞ ይህንን ፈተና እንዴት ተቋቁመን ገዢ ትርክታችንን እናስርጥ የሚል ስለሆነ ከፋፋይ የሆኑ በህዝብ ውስጥ የሚነዙ ጥላቻዎችን በበቂ ማስረጃ በማስደገፍ ለዜጎች መረጃ በመስጠት ዜጎች ካላስፈላጊ መረጃዎች ተጠብቆ አገሪን የሚገነቡ መረጃዎችን በመቀበል ለሀገራዊ ግንባታ ዜጎች ሚናቸውን እንዲወጡ ለማስቻል የወሰነው ስልጠና ትልቅ ትርጉም አለው ብለን የወሰድነው ያለንበት ዘመን የድህረ እውነት ዘመን ነው። ድህረ እውነት ዘመን ደግሞ ሲባል በብዛት እውነት የተፈተነችበት ብዙ እውነት የሚመስሉ ውሸቶች በሰዎች የሰዎችን ቀልብ መሳብ የሚችሉ አይን ጆሮ መሳብ የሚችሉ ማስለቀስም ማሳቅም የሚችሉ ጉዳዮች ሰፋ ተደርገው ለህዝብ እየቀረቡ ትክክለኛ እውነታን እየሸፈኑ ያሉበት ሁኔታ እና ጊዜ ላይ ያለንበት ስለሆነ ይህንን ጊዜ መዋጀት የሚችል ጠንካራ ኮሚኒኬሽን ሊኖረን ይገባል። እንደ ፓርቲም እንደ መንግስትም ታቅዶ የተፈጸሙ በጣም ሰፊ በቁጥር የሚቆጠሩ የሰባት አመት ውጤቶች አሉ። እነኚህ የሰባት አመት ውጤቶችን በበቂ ደረጃ አውጥተን ህዝብን ተጠቃሚ ያደረጉ በኢኮኖሚው ብዝሃ ኢኮኖሚ ብለን አቅደናል። በአምስቱም የኢኮኖሚ ዘርፎች ህዝባችን የተጠቀሙባቸውን ጉዳዮችን በአግባቡ የዳሰሰ በቀጣይም ደግሞ ተስፋን የሚሰንቅ ዝግጅቶችን ዜናዎችን፣ ፕሮግራሞችን ነው ለህዝብ ማቅረብ ያለብን እና ይህንን ጊዜ መመከት በሚችል መልኩ መዘጋጀት እንድንችል አቅም የፈጠረ ስልጠና ነው። እኔም በዚህ ስልጠና ያገኘሁት እየሰራን ያለ ነው፣ ብዙ ፕሮግራሞችን ብዙ ዜናዎችን እየሰራን ያለ ነው፣ አቅደን ግን ደግሞ አሁን በሚባለው ልክ ራሳችንን ሽፍት ማድረግ እንዳለብን በቂ የሆነ እውቀት አግኝቻለሁኝ። ከፎቶ ባሻገር ሄዱ ገቡ ከሚለው ዜናዎች ባሻገር ትክክለኛ የሆነ በተጨባጭ የመጣ ውጤት ምንድን ነው? በቀጣይስ ደግሞ የተጀመሩ ታቅደው እየተሰሩ በሂደት ላይ ያሉ ጉዳዮች ምንድን ናቸው? ህዝቡ ደግሞ ከዚህ ምንድን ነው የሚጠብቀው የተጠቀመውስ ደግሞ ያለው ሳትስፋይ ሳቲስፋክሽን ውስጥ ከምን ያህል ነው የሚለውን በተጨባጭ መሬት ላይ ያሉ ትክክለኛ የሆኑ ጉዳዮችን ለህዝብ ኮሚኒኬት ማድረግ እና የገጠመንን የድህረ እውነት ዘመንን በአግባቡ በተደራጀ፣ በተቀናጀ፣ በተናበበ መልኩ እና በእውነትና በእውቀት በተመሰረተ መልኩ ማለፍ እንዳለብን ይህንን በጣም ተረድቻለሁኝ። ቀጣይ ልንሰራ ላለናቸው ጉዳዮችም እንደ ስንቅ ይዤ ያለውኝ በኛ እንደ ሚዲያ አመራር ምን ማድረግ እንዳለብን ገዢ ትርክት መገንባት፣ የትርክት የበላይነትን መያዝ አሁን ላይ ስለሚያስፈልግ እነዚህን በደንብ በአራት በተለያዩ አራት ሰነዶች ላይ ስልጠናዎችን ወስደናል። ስለዚህ ስልጠናው ሚዲያ ላይ አለን የሚዲያ አጠቃቀማችን ለብልጽግናችን ሚዲያ ያለው ፋይዳ ምንድን ነው? ብልጽግናን ለማረጋገጥ ያው ሚዲያ ትልቁ ፕላትፎርም ነውእና ሚዲያን ተጠቅመን የተዛቡ አሰተኛ መረጃዎች የተዛቡ መረጃዎችን እንደገና ደግሞ የሕዝብን ስሜት ኮርኩረው አገራዊ መናጋትን ውሸት ላይ ሀሰታዊ ትርክቶች ላይ ተመስርተው ሕዝብን ወደ ግጭት ወደ ሌሎች ነገር የሚያስገቡትን መመከት መቻል ስላለብን ስልጠናው በስፋት እና ስታንዳርዱን በጠበቀ ሁኔታ ነው የወሰድ ነው። በወላይታ ሶዶ ማዕከል ስልጠና ወስደናል። እንግዲህ ስልጠናውን የወሰድ ነው በፖስት ሩዝ ወይም ደግሞ ይሄ የድህረ እውነት ዘመን ላይ ምን ያክል የሀሰት መረጃዎች እውነት መስለው ከመደጋገማቸው የተነሳ እውነት መስለው ያለውን ኢንቫይሮንመንት እውነትን ሸፍነው እየተሰራጩ እንዳለ በስፋት ለመመልከት እና ለመረዳት ችለናል። ነገር ግን ምንም እንኳን ውሸት ብደጋገም እውነት አይሆንም እንደምለው የሀገረ ሰው ከዚህ ስልጠና ያገኘነው እውነት ምንድነው ያለን እውነት ያለን ሰዎች እውነትን በስፋት በብዛትና በጥራት በመደጋገም ለህዝባችን ማሰራጨት ባለመቻላችን የሐሰተኛ መረጃ የሚያሰራጩ አካላትና ወገኖች አብዛኛውን ጊዜ በተለይ በአሁኑ ዘመን እየመጣ ያለውን ከዚህ ቀደም ያለውን የሚዲያ እንደ ኖርማል ሚዲያ የምንላቸው እንደ ቲቪ፣ እንደ ሬዲዮ ላይ ያሉ እንትኖች ላይ ከነበረው ይልቅ ማህበራዊ ሚዲያ በመፈጠሩ ማህበራዊ ሚዲያ ከፍተኛ ተጽዕኖ ኢምፓክት እያሳደሩ ያሉበት ሁኔታ አለ። ስለዚህ ይህንን የማህበራዊ ሚዲያ ተጽዕኖ በእውነት እና በእውቀት በመምራት ጀስት ያለውን ነገር ሞኒተር በማድረግ የሚዲያ ዳሰሳ በየወቅቱ ሁሉም አካላት እውነት ያላቸው አካላት የሚዲያ ዳሰሳ በመስራት ሞኒተር ካደረግን በኋላ ትክክለኛውን ኢንፎርሜሽን ለማህበረሰባችን ያለመሰሰትና ያለመፍራት ሁሌም በወቅቱና በጊዜው ጀስት ታይምሊ ኢንፎርሜሽን መስጠት እንዳለብን የተረዳንበት ትልቅ ስልጠና ነው። እጄ ላይ ባለ ስልክ እንዴት ነው ኮሚኒኬት ማድረግ ያለብኝ? ሶሻል ሚዲያ አለ። በአሁኑ ሰዓት ላይ የዲጂታል ዘመን እንደመሆኑ መጠን በፍጥነትና በሚገርም ሁኔታ መረጃዎች ለዓለም ይዳረሳሉ ማለት ነው። ያንን ደግሞ የማድረግ ኃላፊነት እኔም ራሴ አለኝ ማለት ነው። ስለዚህ በእጄ ላይ ባለ ስልክ እንዴት ነው ኮሚኒኬት ማድረግ የሚችለው ድሎችን፣ ስኬቶችን ፓርቲያችን ብልጽግና በርካታ ከሚያከናውናቸው ነገሮች ብዙ ስኬቶች ስላሉ ከነዚህ ስኬቶች ደግሞ ጥቂቱን ራሱ ነ ኮሚኒኬት ማድረግ ቢችል ህብረተሰቡን መድረስ ይችላለሁ ለህብረተሰቡ ማሳወቅ ይችላለሁ የሚል ኮሚትመንት ወስጃለሁ ማለት ነው። ይህ ብቻ ሳይሆን በተለይ በዚህ ስልጠና በጣም የተገነዘብኩት ምንድን ነው፣ ቀውስም ኮሚኒኬት ማድረግ እንደሚቻል ሁሉ ተገንዝብ ያለው ማለት ነው። ክራይሲስን በተጨባጭ መረጃ ትክክለኛ ተዓማኒና ወቅታዊ በሆነ መልኩ ህብረተሰቡን በማያሳሲት መልኩ ኮሚኒኬት ማድረግ እንዳለብኝ ተረድቻለሁ ማለት ነው። ስለዚህ ያንኑ በዞኔ ላይ ምንድን ነው ያለው የተግባር የአስተሳሰብ አንድነት ልማት እንድቀጥል የልማት ትሩፋት እድገት እንድመጣ ያ ብቻ ሳይሆን የፓርቲያችን ኢኒሼሽኖች ደግሞ በርካታ ናቸው ማለት ነው። እነዚህን ኢኒሼሽኖችን ያላዩትን ህብረተሰቦችን ማሳየት የሚችልበት አቋም ላይ ተገኝቻለሁ ማለት ነው። ያ ማለት ም ማለት ነው። ወጣቱን ፓርት በሶሻል ሚዲያ በቀላል ተደራሽነት ማድረግ ይቻላል፣ ተደራሽ ማድረግ ይቻላል። ነገር ግን ተደራሽ ማድረግ በማይቻልበት ሁኔታ ራሱ አካባቢ ላይ ያሉ የሚዲያ አማራጮች፣ የማህበረሰብ አቀፍ ሬዲዮዎች ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል። የትኛውንም ሁኔታ ተጠቅመን ኮሚኒኬት ማድረግ እንደሚገባ ነው የተገነዘብ ነው። ይሄ ደግሞ ጥቅሙ ለሀገር ነው ማለት ነው። ጥቅሙ ለማን የፓርቲ ጉዳይም ብቻ አይደለም የሀገር ጉዳይ ነው። በተለይ በሀገራችንም በክልላችንም ከለውጡ ወዲህ በኢኮኖሚም በማህበራዊም በፖለቲካውም የመጡ ስኬቶች በደንብ ለህብረተሰቡ ኮሚኒኬት መደረግ መቻል አለባቸው። በሰባት አመታት ውስጥ የመጡ ስኬቶች በርካታ አሻራዎችን በሀገራችንም በክልላችንም ያስቀመጠ ነው ማለት ነው። ነገር ግን እነኚህ አሻራዎች እንዳይታዩ ጎልተው እንዳይታዩ እንዳይደምቁ የሚያደርጉ የተዛቡ ትርክቶች የሀሰት መረጃዎችን በእውነት ለማሸነፍ በእውቀት ለማሸነፍ የሚደረጉ ጥረቶች መጠናከር እንዳለባቸው በዚህ ስልጠና አቅም ያገኘንበት ነውና፣ ስለዚህ ቀጣይ በሚኖረው በወሰነው ስልጠና በእውቀትና በእውነት ላይ ተመስርተን የድህረ እውነት ዘመን ፈተናዎችን በመቋቋም ለህዝባችን ትክክለኛ መረጃ በማድረስ አንድ የተደራጀ ማህበረሰብ፣ የተግባባ ማህበረሰብ ለመገንባት የሚያስችል አቅም አግኝተናል። እየተቸገርን ያለነው ይሄ የፋክት ቼኪንግ ጉዳይ አሁን በጣም እንዳሸን ፈልቷል። ሀሰተኛ የሆነ ማህበራዊ ሚዲያ፣ በዚህ መነሻ ትክክለኛ የሆኑን ጉዳዮችን ቼክ አድርገን በአግባቡ ሞኒተር አድርገን ትክክለኛ የሆነውን ደግሞ እሱን መድፈቅ የሚችል ወይም መመከት የሚችል መረጃን በጊዜ በተደራጀ መልኩ ለህዝብ ከማቅረብ ጋር መስራት ያለብንን ጉዳዮችን ያስኩበትና በዚህም ሂደት አሁን ከመመራውም ተቋም አብሮኝ ከእኔ ጋር ከሚሰሩ የስራ ጓደኞችም ጋር በዚህ የጋራ አድርገን ከዚህ በኋላ በጣም የተሻለ ስራ፣ የተሻለ ኮሚኒኬሽን የምናስኬድ ይሆናል የሚለውን ለመስጠት ነው። አመሰግናል ከዚህም ያወርደን ምን መስራት አለብን የሚለው ላይ የትርክት የበላይነትን መገንባት እኛ እንደ አንድ የብልጽግና ቤተሰብ የትርክ ተበላይነትን መገንባት ያስፈልጋል። ወርደን በአካባቢያችንም የሚዲያ አጠቃቀም ጋር ተያይዞ የተዛነፉ አጠቃቀሞች ስላሉ እነዛን በጋራ ወርደን ማረም፣ ማነጽ፣ ማስተካከል። ሚዲያ አገር ይገነባል። ሚዲያ ኃይሉ ትልቅ ነውና ስለዚህ ሚዲያን ተጠቅመን ብልጽግናን ማረጋገጥ እንዳለብን እኛም ወደ አካባቢያችን ወርደን ያሉ የተሰሩ ስራዎችን ሌላው ኃይል ትንሽ ነገር ጽፎ ሀገር ለማ ለማተራመስ ነው የሚሰራው ና እኛ ግን ባለፉት ሰባት የለውጥ አመታት የሚታዩ የሚጨበጡ ስራዎች ተሰርተዋል። እና እነዛን ደግሞ በሚዲያ ማጉላት መሸጥ ስለሚያስፈልግ እንደ አንድ የብልጽግና ቤተሰብ እነዚህ በዞን ብቻ ተወስነን አይደለም እንደ ሀገር በአፍሪካ ደረጃ ግዙፍ ኢኮኖሚ የገነባች ሀገር ናት ያለችንና ይህንን በሚዲያ መሸጥ ማስተጋባት ስለሚያስፈልግ እኛም አካባቢያችን ላይ ዞናችን ላይ ደቡብ ክልል ላይም የተሰሩ ስራዎችን በሙሉ በሚዲያ መሸጥ በሚዲያ ወርነንስ መፍጠር ስለሚያስፈልግ ያንን ያው እኔም በአካባቢ ሄጄ ለመስራት ነው። ከዚህም በተጨማሪ አሁን ዓለም ኢመርጂ እያደረገ ያለበት እንደነ ጀነሬቲቭ ኤአይ የሚባሉ እንትኖች አሉ ቱሎች አሉ ጀኔሬቲቭ ጀነሬቲቭ ኤአይ እንደነ ኦፕን ኤአይ ቻት ጂፒቲ እንደ ጀሚና የሚባሉ አሁን አሁን ኢመርጂ ያደርጉ ያሉና ዓለምን እየተቋጣጠሩ ያሉ በተለይ በዚህ በፖስት ትሩዝ ዓለም ላይ ሪያሊቲን ወደ ማስመሰል እየሄዱ ያሉበት እውነት አለና ከዛም ጋር ያለው የኛ የሚዲያ ተጠቃሚዎችንትን አብዴት ራስን አድርጎ ያንን ዲፕ ፌክ የሚሰሩ ስራዎችን በማጋለጥ ህዝባችንን ከውሸት የማዳንና በውሸት የሚደርሰውን እልቂትና ከፍተኛ የሆነ ችግር መከላከል እንዳለብን የተረዳንበት እውነት አለ። በቀጣይም ይህንን የኤአይና የአርቲፊሻል ኢንቴሊጀንስ ቴክኖሎጂ ወደ ታች ወደ ማህበረሰባችን በማውረድ የትኛው ሪል ነው፣ የትኛው እውነት ነው፣ የትኛው ውሸት ነው የሚለው ማህበረሰባችን መለየት እንዲችል ቅድመ ዝግጅት ማድረግ እንዳለብን ሁሉ የተረዳንበት ትልቅ ስልጠና ነውና በእውነቱ እንደ ሀገር የሰራን ያለነውን ልማትና እንዲሁም በዴሞክራሲው በኢኮኖሚው የሰራን ያለሆኑን ነገር በሰራ ነው ልክ አይደለም። እስካሁን ማግኒፋይ እያደረግን ያለ ነው። ስለዚህ በቀጣይ በተቻለ መጠን ሚዲያ የምንጠቀም ሰዎች ለእውነትና ለእውነት ብቻ ቆመን ሀስተኛ መረጃን የሚያሰራጩ አካላት ከዚህ ቀደም ማህበረሰቡ ያለበት ያለበትን የንቃተ ህሊና በመጠቀም አሳስተዋል። አሁን ላይ ግን ያን እንዳይደግሙት ማድረግ ይኖርብናል። በተለይ ደግሞ እንደ አንድ ወጣት የሚዲያ ተጠቃሚና የሚዲያ ሰው ለወጣቱ ማለት የሚፈልገው ነገር ምንድነው? ወጣቱ እውነት ላይ ብቻ ተንጠልጥሎ ውሸትን አራግፎ እየጣለ መሄድ አለበት ብዬ አስባለሁ። ሀገር ሰላም እንድትሆን ሰው ሰላም ሆኖ ልማትን ብቻ እንዲያከናውን ትክክለኛውን ነገር ደግሞ ማሳወቅ ከነ ይጠበቃል፣ የሚል እምነት ስላለኝ ስልጠናው እጅግ በጣም ጠቅሞኛል፣ ወሳኝም ነበር። ፓርቲያችን ብልፅግና በዚህ ሊደነቅ ይገባል ብዬ መጨረሻ ላይ ማስቀመጥ የሚፈልገው ነገር ምንድን ነው፣ የፕሬስ ነፃነቱ የሚዲያ ነፃነቱ። ከዚህ በፊት የምናውቀው መንግስት በመዝጋት የሚያምን ነበር ማለት ነው በመዝጋት የሚያምን ነበር። ነገር ግን ፓርቲያችን ምንድን ነው አመራሩን በኮሚዩኒኬሽን የበቃ እንዲሆን ማድረግ እንጂ በማንኛውም ሁኔታ ማንም ሰው የፈለገውን ኮሚዩኒኬት ማድረግ ይችላል። ነገር ግን በፓርቲያችን አባሎቻችንም እንደዚሁ እኛው አመራሮች እንዴት ነው የእኛን እውነታውን ማሳወቅ የምንችለው የሚለው ላይ ፓርቲያችን ብልጽግና ትኩረት ሰጥቶ እየሰራ ይገኛል ማለት ነው። ይሄ የሚደነቅና ፓርቲያችን አፕሪሺየት ሊደረግ የሚገባ እና ሊቀጥል የሚገባ ተግባር ነው ብዬ አስባለሁ።